በስተቀኝ ካለው አስፓልት ሰፈር ሰርቀ ወደ ግራ ወደ ያለው አስፓልት ሰፈር ብትገባ የዛኛው ሰፈር ፖሊስ አያገባው። ምክንያቱም ተከትሎ መሻገር አይችልም። መሃል ከተማ አስፓልት ላይ ወንጀል ብሰራና ብትያዝ የምትታሰርበት የትኛው ክልል እንደሆነ እንኳን አታውቀው። ይህቺ አስገራሚ ከተማ ማናት? ኢትዮጵያ ውስጥ ካሉ ከተሞች ሁሉ አስገራሚ ህጎች የሚተገበሩባት ሞያሌ። ይህም ቪዲዮ እስከ መጨረሻው ካያችሁት ስለ ሞያሌ የባንክ ማናጀሮች ዝርፊያ፣ ስለ ሞያሌ ትራፊኮች የጫት ልማድ፣ ስለ ኮንትሮባንድ አቀላጣፊ ሞተረኞችና ስለመሳሰሉት አስደናቂ የሞያሌ ጉዶች በአጭር ባጭሩ ነግራቸኋል። ቪዲዮውን ላይክ ማድረግ እንዳይረሳ፣ ሰብስክራይብ ቢጨመርበት ደግሞ ጸዴ ነው የሚመቻቸው። ከኢትዮጵያ ከተሞች በሁለት ክልሎች መካከል የምትገኝ ብዙ አይነት ጉዶች አቅፋ ያዘች፣ ሁሉም ኢትዮጵያዊ ሰርቶ የሚከብርባት ህገወጡ፣ ህጋዊው፣ ምስኪኑ፣ ቀማኛው፣ አጽቤው፣ ሃይማኖተኛው ሁሉ ባሻው መንገድ የሚኖርባት የጠረፋ ዝነኛ ከተማ ሞያሌ። ከአዲስ አበባ ወደ ሀዋሳ በሚወስደው መንገድ ሀዋሳ፣ ዲላ፣ ቡሊሆራ ያቤሎ እያልን አስፓልቱን ይዘን ወደ ከተማዋ ስንደርስ ከአስፓልቱ በስተቀኝ በኩል የኦሮሚያ ክልልን ከአስፓልቱ በስተግራ በኩል ደግሞ ሱማሌ ክልልን እናገኛለን። አስፓልቱን ይዘን ቀጥ ብለን ብንዘልቅ ደግሞ ጎረቤት ሀገር ኬንያ እንገባለን። ሞያሌ በጣም የምትታወቅበት ዋነኛው ነገር ህገወጥ የገንዘብ ዝውውር ነው። ለከተማዋ እንግዳ የሆነ ሰው ገንዘብ ቢቸግረው ከየትኛውም የባንክ አካውንቱ በቀን ውስጥ ከ200 የኢትዮጵያ ብር በላይ ማግኘት አይችልም። ምን ቢቸግራችሁ ከ200 ብር በላይ ወጪ ማድረግ አችሉም። ምናልባትም የመንግስት ሰራተኛ መሆናችሁን የሚገልጽ ደብዳቤ ካልያዛችሁ በቀርና በእጃችሁ ላይ የንግድ ፍቃድ ያለ ከሆነ ለቅርንጫፍ ማናጀሮች አሳይታችሁ ተጨማሪ ገንዘብ ማግኘት ትችላላችሁ። ይህ ብሔራዊ ባንክ በከተማዋ ባንኮች ላይ ያጸድቀው ህግ በከተማዋ ላይ ህገወጥ የገንዘብ ዝውውር እንዲሳለጥ አግዟል። በጣም ከፍተኛ የሆነ ህገወጥ የገንዘብ ዝውውር አለ። ሰዎች ባንክ ሄደው ማግኘት ያልቻሉትን ገንዘብ ወደ እነዚህ ህገወጥ ነጋዴዎች አካውንት በቀላሉ ትራንስፈር በማድረግ ከነጋዴዎቹ በ10 ሺህ ብር ከ100 እስከ 200 ብር የአገልግሎት ክፍያ በመክፈል ማግኘት ይችላሉ። ህጉ በከተማዋ ላይ እንዲወጣ ያደረጉት ታዲያ የባንኮች ስራ አስኪያጆች ናቸው። እንዴት ካላችሁኝ፣ የየቅርንጫፍ ባንኮቹ ገንዘብ ጠዋት ወደ ጋምቦ ኬንያ ይላካል። ታላቁ ህገወጥ የገንዘብ ዝውውር ይሳለጥበታል። ብርን ወደ ሽሊንግ፣ ሽሊንግን ወደ ብር ለሚቀይሩ ነጋዴዎች ይቀርባል። ጠቀምም ያለ ትርፋቸውን ያገኙበትና የቅርጫፍ ስራ አስኪያጆችም ማምሻውን ወደ ባንኩ ተመላሽ ይሆናል። ወደፊት የታዘብኳቸው በጣም የሚያስደንቁ ታሪኮችን አክዬ መለስበታል። ነገር ግን ለአሁን ሞያሌ የምትለይበትን ዋና ዋና ነገሮችን ልንገራችሁ። ህገወጥ ንግድ ቡሌ ሆራ ወይም በቀድሞ ስሙ ሀገረ ማርያም እስከ ሞያሌ ድረስ ሶስት ህጋዊ ቅና ያላቸው የጉምሩክ ኬላዎች ሲኖሩ በቁጥር ሁላቸው የማይታወቅ ኬላዎች ደግሞ በየቦታው አሉ። እኚህ ኬላዎች ግራ አጋቢ ናቸው። ድንገተኛ ሽቀላዎችን ለማግኘት ካልሆነ በቀር ትርጉም የላቸው። አንዳንዶቹ ህገወጥ የሰዎች ዝውውርን ለመቆጣጠር ተፈላጊ ወንጀለኞችን ለማደን እና ተባራሪ ኮንትሮባንዶችን ለመከላከል የተዘረጉ ናቸው ቢባልም ሁሉም ግን ገንዘብ እያስከፈሉ ነው የሚያሳልፉት። ቦለቂ ቦለቂ፣ በቆሎ፣ ገብስ፣ ድንች የመሳሰሉ የእህል ዘሮችን የሚረከቡ የኬንያ ነጋዴዎች አሉ ይህ ለድንበር አሻጋሪዎች የማይነጥፍ ስራ ነው የኢትዮጵያ የሚሄድ ቦለቄ በቆሎ ገብስ ድንች እና የመሳሰሉ ነገሮች በኬንያ በጣም ተፈላጊ ናቸው ከተለያዩ የኢትዮጵያ አካባቢዎች በህጋዊ መንገድ ወደ ሞያሌ ከተማ ይገባሉ እነዚህ ሰብሎች ከተለያዩ የኢትዮጵያ አካባቢዎች በህጋዊ መንገድ ወደ ሞያሌ ከተማ ይገባሉ ከዛም ከከተማዋም ሰዓት በላሱ ሞተረኞች ና ከድንበር ጠባቂዎች ጋር በተሻረኩ ግለሰቦች እነ ቦለቄ እነ ገብስ እነ በቆሎ ወደ ኬንያ ይገባሉ ሙያሌ ከተማ በቤንዚን እጥረት የምትሰቃየናት፣ ወደ ከተማዋ ነዳጅ በቦት ይገባል። ሌሊቱም በተለያየ መንገድ ወደ ኬንያ ይላካል። አደንዛዥ እጽ፣ ማዕድናት ብዙሃኑን ሀብታም አድርገውታል። አደንዛዥ እጽና ማዕድናት ብዙሃኑን ሀብታም አድርገውታል። ኤርትራውያንም ብዙ ሞያሌውያንን ሀብታም እያደረጉ ያሉ ሰዎች ናቸው። ሁለቱ እስር ቤቶች ከተማዋ ላይ ክልል አራት እና ክልል አምስት የሚባሉ እስር ቤቶች አሉ። ክልል አራት በኦሮሚያ ክልላዊ መንግስት፣ ክልል አምስት ደግሞ በሶማሌ ክልላዊ መንግስት የሚመራ ነው። አንድ የከተማዋ ፖሊስ አስፓልት ተሻግሮ ወንጀለኛ መያዝ ሲከብደው አይቻልም። ካስፓልቱ በስተግራ ለተሰራ ወንጀል ጠያቂው የሶማሌ ፖሊስ ሲሆን፣ ካስፓልቱ በስተቀኝ ደግሞ ለሚሰራ ወንጀል የኦሮሚያ ፖሊስ ነው ኃላፊነቱን የሚወስደው። ከዚህ ውጭ ሊይዝ የሚሞክር ካለ ሌላ ታሪክ ሊፈጠርበት ይችላል። ሌላው አስገራሚው ከተማዋ ውስጥ ጠዋት እንጂ ከሰዓቱን ትራፊክ ፖሊስ አታዩም። ሁሉም ትራፊኮች ጥሉ ሸከል ሸከል አድርገው ወደ በርጫቸው ነው የሚያቀኑት። ቦረና፣ ቡርጂ፣ ኮንሶ፣ ወላይታ፣ ጉራጌ፣ ሲዳማ የከተማውን የንግድ እንቅስቃሴ ተቆጣጥረውታል። ሞያሌ ከተማ ከዚህ ቀደም በቦረና ና በገሪ ጎሳዎች መካከል ይፈጠሩ የነበሩ አስፈሪ ና አውዳሚ ተደጋጋሚ ግጭቶች ሰላም ካገኙ በኋላ ሰላም ናት።